አንተ ራሱ ዝም አትልም እንዴ? እንደሚቆጣ እያወቅህ ቢያንስ አጥፍቼ ብብ ቢሆን ራሱ፣ ደግሞ አላጠፋሁም እርግጠኛ ነኝ። አጥፍቼ ብብ ቢሆን ራሱ ለምን ትናገራለህ? ዝም አትልም? ቤተሰቦቼ፣ የዛሬ ርዕሴ ሀይሚና ብሩኬ እንደውም ናን ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁም እንዳትረሱ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ ሀይሚና ብሩኬ ተጨቃጭቀው ብሩኬ ለአባቷ ሀይሚ አሰማኝም እሺ አትለኝም በማለት ለአባቷ ያው ነግሮታል ማለት ነው። ሃይሚ በጣም ነው የተቆጣች፣ በጣም ነው ያዘነች ማለት ነው። በሃይሚ ርዕስ እመለሳለሁ። በትንሹም ስለ ናኒ አስተያየት አለኝ ማለት ነው። ውድ ተመልካቾቼ ናኒ በቲክቶክ የማያውቃት ሰው የለው፣ ሁላችንም እናውቃታለን። እንግዲህ እቺ ልጅ ሁሌም በቲክቶክ የምናውቃት በምግብ ግብ ስታወጣ፣ እንደውም በምግብ ስትጫወት ነው የምናውቃት ማለት ነው። እቺ ናኒ እውነት ነው እንጃ። በምግብ ግፍ ስታወጣ ሁላችንንም ያው ባለን አስተያየት እንሰጣለን ማለት ነው። እና ለፎሎ እና ለፎሎ ብላ ለሰብስክራይብ ብላ በምግብ በጣም ግፍ ታወጣለች ማለት ነው። እሷ በምግብ ብትጫወት ኢትዮጵያ ውስጥ እውነት ነው ብታዩ ትገረማላችሁ። ስንት ሰው ምግብ አጥቶ የሚለምን በስተዋል ማለት ነው፣ መንገድ ላይ እሷ ግን በምግብ ግፍ ታወጣለች ማለት ነው። እና በጣም በጣም እኔ ከእሷ ደግሞ ሼር የምታደረጉላት ልጆች በጣም ታሳዝኑኛላችሁ ምክንያቱም በምግብ እየተጫወተች በምግብ ላይ ግፍ ያወጣች ሼር የምታደረጉ ልጆች ቲክቶክ ላይ በጣም ነው የምታሳዝኑ ማለት ነው ለምን ብላችሁ ነው ሼር የምታደረጉላት በምግብ ግፍ ያወጣች እንዴት እንደምታደረግ እያያችሁ ነው ማለት ነው እና ከእንደዚህ አይነት ነገር ይጠብቀን እውነት ነው ምላችሁ ስንት ሰው ኢትዮጵያ ውስጥ ምግብ አጥቶ የሚበላ የሚጠጣ ነገር አጥቶ እሷ በምግብ ስትጫወት በጣም እናዝናለን ማለት ነው። ከእንደዚህ አይነት ነገር ይጠብቀን። ሁለተኛ ርዕሴ ደግሞ ሀይሚና ብሩኬ ናቸው። ያው መግቢያ ላይ ሰምታችኋል። ያው ሰሞኑ በጣም ተጭቃጭቀው ነበረ። ትንሽ ያው በዓመት በዓል ተሽለው ነበረ። ዓመት በዓል አንድ ላይ አክብረዋል። አንድ ላይ በልተዋል። አንድ ላይም ደሞ ተጫውተዋል። አንድ ላይ ደግሞ ፈታ ዘና ብለዋል። ያው በዛም አልፎ ደግሞ ያው ትንሽ ጭቅጭቃቸው ደግሞ ያው አልተውትም ማለት ነው። ብሩኬ ይሄ ለአባቷ ሀይሚ እየሰማችኝ አይደለም ምንም አትታዝልኝ አትታዝልኝም እሺም አትለኝም በማለት ያው ለአባትየው ተነግሮታል ማለት ነው። አባትየውም ደግሞ ለብሩኬ አጋዥ ሆነዋል። እውነት ነው፣ እሺ አቲ አትታዥዥም በማለት አባትየውም ለብሩኬ አጋዥ ሆነዋል። ሀይሚም ደግሞ ያው ሰምታችኋ ሁላችሁም እኔ ላይ ጫና ትፈጥሩብኛላችሁ ምናምን በማለት እሷም በጣም ከፍተዋታል ማለት ነው። ሀይሚ ምንም ጥፋት የለባትም ታዛዥ ናት። ለትልቅም ለትንሽም ሰው ታዛዥ ናት። እምቢተኛ አይደለችም። ግን አንዳንዶቻችን ደግሞ ተወዳጅ እንሆናለን በማለት እናሽቃብጣለን። እውነቴን ነው የምላችሁ። ስለዚህ ብሩኬም ደግሞ የሀይሜ ስም ማጥፋት የለበትም እንዳለች ሀይሜ ሀይሜም እንዳለች ያው ሰምታችኋል ማለት ነው። ጥፋተኛ እንኳን ብሆን ጥፋቴ መናገር አልነበረብህም እ መናገር አልነበረብህም። እዛም አልፎ ደግሞ እኔም ጥፋተኛ አይደለሁም በማለት ተናግራለች ማለት ነው። እንግዲህ ሀይሜ እና ብሩኬ መቼም አይለያዩም። ባይሆን አንድ ላይ እንዲታረቁ አንድ ላይ እንዲሆኑ አንድ ላይ ተስማምተው እንዲኖሩ ማድረግ ነው እንጂ ጭራሽ ለብሩኬ አጋዥ ሆናችሁ፣ ወይም ደግሞ አባቲውም ደግሞ ለብሩኬ አጋዥ ሆኑ ሀይሚ እንድትከፋ ማድረግ አልነበረባቸውም ማለት ነው። እንግዲህ ያው ሀይሚ እንደኔ ጥፋተኛ አይደለችም። አንድ ቀንም የብሩኬ እምቢ ብላ አንጃ አታውቀው ማለት ነው። ግን ብዙዎቻቸው ብዙዎቻቸው ለብሩኬ አጋዥ የሆኑ ነው እያየን ነው ማለት ነው እና ባይሆን ተጣልተው እንዲለያዩ ሳይሆን አንድ ላይ እንዲኖሩ ማድረግ ነው ያለባቸው ማለት ነው። ሀይሚ እየከፋት ነው ማት መግፋት ያለባት እና ውድ ተመልካቾቼ ላይክ እና ሰብስክራይ ማድረጋቸውን አትርሱ። ቤቴ ከመጣችሁ መብጣታችሁ ካልቀረ ላይክ፣ ሰብስክራይ ማድረጋቸውንም አትርሶ። ሰብስክራይ በማድረግ ምንም ችግር የለውም፣ አይከፈልበትም፣ ክፍያ የለበትም። ከቻላችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ከሀይሚና ከብሩኬ ጉዞ ወደፊት ነው የምላችሁ። ብዙዎቻችሁን ደግሞ ዩቲዩብ አያዋጣኝም ብላችሁ ዩቲዩብ ቻናል ከፍታችሁ ብዙዎቻችሁ የምትተውት አላችሁ። ስሩበት፣ ከሰራችሁበት መጨረሻ ውጤት አለው። ማለት ማንኛውም ነገር ሳትለፉ ሳትደክሙም የሆን ነገር የለም። ለፍታችሁ ደክማችሁት ነው ውጤታማ የምትሆኑ ማለት ነው። ስለዚህ ይሄ ዩቲዩብ ቻናል ስትሰሩ እኔ ሁሌ እላችኋለሁ፣ ትርፍ ነው እንጂ ዋና ስራ አይደለም። በትርፍ ጊዜያችሁ ስሩበት ማለት ነው። አንደኛም መድኃኒት ቤት ካላችሁ ትደበሩበት አላችሁ ። ሁለተኛውም ደግሞ ከሰራችሁበት ውጤታማ ትሆናላችሁ ማለት ነው። ውድ ቤተሰቦቼ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ከኔ ቻናል ጥሩ ነገር ትማራላችሁ እንጂ መጥፎ ነገር አትማሩም እና ዩቱብ ቻናል ያላችሁ ስሩበት። ከከፈታችሁ በኋላ ደግሞ አትተዉት። ውጤታማ ነው የምትሆኑ ምላችሁ። ለማንኛውም ላይክ አድርጉ።